አያችሁ፣ አንቀላፍተው ያሉት ሚላት የሞቱትን ነው። የሞቱት ደቀ መዛሙርት ተሰሎንቄ፣ ብዙ የክርስቲያኖች ደም ፈሷል። ብዙ አይሁዳውያን፣ ብዙ ሮማውያን ክርስቲያኖችን ገድለዋል፣ ደብድበዋል፣ አሳደዋል። ለምን? በክርስቶስ ኢየሱስ ስላመኑ። ለምን? ቄሳር ጌታ አይደለም ስላሉ። ለምን? ኢየሱስ ጌታ ነው ስላሉ፣ ዋጋ ከፍለዋል። ሲሞቱ ዘመዶቻቸው በቃ ትንሳይ ሙታን የለም ብለው ስለሚያዝኑ ሐዋርያው ቅዱስ ጳውሎስ ያንን የጣሳውን ትምህርት ለማቅናት ይህን መልእክት ጽፏል። ይሄ ጽፏል። ሶስተኛው ይሄ መልዕክት የተጻፈው ምንድን ነው ምክንያቱ? መጀመሪያ የሐዋርያ ጳውሎስ መልእክት ወደ ተሰሎንቄ ሰዎች የተጻፈው ሶስተኛው ምክንያት ምንድን ነው? በሽታ የዝሙጣት በዚች ከተማ ይሰማ ነበረ። የዝሙት በአመኑት ሰዎች ዘንድ ኦኬ ክርስቲያንን ብለው ግን የዝሙት በሽታ የዝሙት ኃጢአት እንደሚደረግ ሰምቷል ሐዋርያው ቅዱስ ጳውሎስ። እሱ ጀግና ሐዋርያ ነው። ሰምቶ እንዲያው እኮ እኔ እኮ በጣም ነው የምወዳቸው፣ ግን እንዲያው አልገሰጻቸው አይልም አይልም። ስለሚወዳቸው የጎደለባቸውን ነገር ሊገልጽላቸው ስለፈለገ ከኃጢአት ይጠበቁ ዘንድ ከዝሙት ይርቁ ዘንድ ይሄን መልእክት ጽፎላቸዋል። ይሄንን ምዕራፍ አራት ላይ እንመለከተዋለን። ምዕራፍ አራት ከቁጥር አራት ይኸው ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ፣ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና፣ ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። ወንድሙን አያታልል። በነገራችን ላይ መምህር ምዕራዊ በጻ የመጽሐፍ ቅዱስ ጥናት ባዘጋጀበት የተሰሎንቄን መጽሐፍ ባዘጋጀበት ክፍሉ ላይ የሚገርማችሁ ነገር የዝሙት በሽታ ይላል። የተሰሎንቄ ያለው የዝሙት በሽታ እርስ በርስ ወንድ በርስ ከመዋደዳቸው የተነሳ ከመፋሳ እርስ በርስ የተፋቀሩ ስለመሰላቸው አንዱ ከአንዱ ሚስት ጋር መተኛት ጀምረው ነበረ በመጀመራቸው ይሄን ለማስተካከል ጻፈላቸው። እጅጉን ስለተዋደዱ ይላል እጅጉን ስለተፋቀሩ። ኦኬ፣ እነሱ መዋደዳቸውን በምን በተሳሳተ በግንዛቤ ተመልክተው ከሚስቶቻቸው ጋር ሁሉ ይተኙ ነበር። ለአንዱ የተፈቀደለትን ከሌላ ሴት ጋር ይተኛል፣ አንዱ ደግሞ ከሌላ ጋር ይተኛል። እንዲህ አይነት በሽታ ገብቶ ነበረ በማለት የመጽሐፍ ቅዱስ ጥናት ባዘጋጀው መጽሐፍ ላይ አስቀምጧል። ይሄ እንግዲህ የሆነው የት ነው? በተሰሎንቄ። ስለዚህ ለዛ ነው አንድም ወንድሙን ማንም በዚህ ነገር አይተላለፍ ወንድሙን አያታልል፣ የሚለው የሚል ይላል ቅዱስ ጳውሎስ። ይህን ክፍል የተናገረው በተለይ ተሰሎንቄ ምዕራፍ አራት ቁጥር አራትን ኮት በማድረግ ማለት ነው። ስለዚህ ይሄ መጽሐፍ የተጻፈው ይሄ መጽሐፍ የተጻፈው ሶስተኛው ምክንያት ከዝሙት ይርቁ ዘንድ ነው። አራተኛውና መጨረሻው በተሰሎንቄ ደግሞ ሌላ በሽታ አለ። ይሄ ምንድነው? ስራ ፈትነት። ስራ ፈትነት እየዞሩ በየሰው ቤት የሚበሉ ሰዎች ነበሩ፣ ሳይሰሩ በላባቸው ሳይሰሩ፣ ጤና እያላቸው፣ ሙሉ ጤንነት ተላብሰው ሳለ እጃቸውን ተጠቅመው ሐዋርያው ቅዱስ ጳውሎስ በቆሮንቶስ አይተናል፣ በተሰሎንቄ አይተናል፣ ድንኳን እየሰፋ ነበር የሚያገለግለው። ግን በተሰሎንቄ ያሉ አንዳንድ ሰዎች ስንፍናን እነሱ ተላብሰው ሌላውን እንዲላበስ ይገፋፉ ነበር። እጃቸውን ተጠቅመው ሰርተው እንደመብላት በየሰው በየሰዉ ቤት እየሄዱ ምንድን ነው አማርኛ አባባል አለ፣ እየተቆላመጡ ነው የሚባሉ እየቆላመጡ የሚባል ነገር አለ። እየቆላመጡ በየሰው ቤት እየገቡ ይበላሉ፣ ይጠጣሉ፣ ከዛ ይተኛሉ። መሰራት ማይፈልጉ ሰው በክርስትና አስተምሮ ቤታችን ስንፍናን አላስተማርም። ክርስቲያን ጎበዝ፣ ታታሪ ሰራተኛ ነው መሆን ያለበት። ስለዚህ ሐዋርያው ቅዱስ ጳውሎስ መምህራቸው ነው አዎ እያቆላመጡ። እሺ እውነት ነው። መምህራቸው ነው ሐዋርያው ቅዱስ ጳውሎስ በደንብ አድርጋቸው ስሙ። መምህራቸው ነው፣ አባታቸው ነው። ተክሏል ስለዚህ እንዲህ አይነት በሽታ ሲገባ ዝም ብሎ ስለዚህ ስጻቸው ሊመክራቸው ከተጣመመ አረዳድ እንዲወጡ ይህን መልእክት ጽፎላቸዋል። ይሄንን እዛው ምዕራፍ አራት ቁጥር ዘጠኝ ላይ እናገኛለን። ተመልከቱ ምዕራፍ አራት ቁጥር ዘጠኝ ላይ እናገኛለን። እሺ፣ ይኸው ከቁጥር ዘጠኝ ጀምሬ ላንብብላችሁ። እናንተ ራሳችሁ እርስ በርሳችሁ ልትዋሉ በጋር ተምራችኋልና ስለ ወንድማማች ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁም በመቄዶንያ ሁሉ ይችላሉ ሉ ታቅዳቸውና ካለ በኋላ ነገር ግን ወንድሞቼ ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ፣ የራሳችሁን ጉዳይ ልትጠነቀቁ፣ እንዳ በውጭ ባሉት ዘንድ በአገባብ እንድትመላለሱ አንዳችም አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። ይለን አያችሁ። በምናችሁ ልትሰሩ በእጃችሁ ልትሰሩ እንለምናችኋለን። መቼም እዚህ ሰነፍ አለ ስራ ጠል። እግዚአብሔር አምላክ ሙሉ ጤና ሰጥቶት ሰርቶ መብላት ሲችል ሰርቶ መብላት ሲችል እኔ ማልሰራ እንዴት እንዴት ሄጄ ድንጋይ ይሸከማለሁ እኔ እኮ ዶክተር ነኝ የሚል አለሁ። እኔ እኮ እንደ ዶክትሬት ተምሬ አራት አምስት ዓመት ተምሬ እንዴት ነው አነስተኛ ስራ የምሰራው ብሎ ሸክም የሚሆን ብዙ ሰው አለ። አለ በየሰው ቤት እየሄደ ስራ የሚጠላ ስራ የሚንቅ ብዙ ሰው አለ። ኦኬ፣ ሐዋርያ ቅዱስ ጳውሎስም በተሰሎንቄ እንደዚህ አይነት ሰዎችን ነው በእጃችሁ ልትሰሩ እንለምናችኋለን ይላል። እግዚአብሔር አምላክ የሰጠውን ጤና ተጠቅሞ ሰው ልጅ ሰርቶ እርሱ ሊበላ ነው እንጂ ስንፍና በፍጹም በፍጹም በፍጹም አታስተምርም። ሐዋርያት አላስተማሩም። ጌታ አላስተማርም። መጽሐፍ አልተናገሩም። ሰነፍ ክርስቲያን፣ ሰነፍ ሊሆን አይገባም። ስለዚህ በእጃችሁ ልትሰሩ በእጃችሁ ልትሰሩ ምንላቸኋል እየሰራችሁ እንድትመገቡ እየሰራችሁ እንጀራ እንድ ለሌላ ሰው አርያ እንድትሆኑ እንለምናቸዋል። የተጻፈው ለዚህ ነው። እንግዲህ እግዚአብሔር አምላክ እየረዳን ሁለቱን አይተናል። ሁለቱን አውዱን ጠብቀን በተለይ ተሰሎንቄ ምዕራፍ አንድና ሁለትን ስንመለከት እንዴት እንደሚያመሰግናቸው አይተናል፣ ሐዋርያው ቅዱስ ጳውሎስ። ሁለተኛ ስለ ትንሳኤ ሙታን ያላቸውን ግንዛቤ እንግዲህ እሱን በቀጣይ እንመለከታለን። ስለ ዝሙት የተመከሩትን የተገሰጹትን ጀምረናል፣ ዛሬ እንጨርሰዋለን እሱን። ከዛ መጨረሻ ላይ ያው ዛሬ ሶስተኛና አራተኛ ምክንያቱን እናያለን። ምክንያቱ ምዕራፍ አራትን እስከ ቁጥር አስራ ሶስት ድረስ ያለውን ክፍል እንጨርሳለን። በመጨረሻ ስለ ትንሳኤ ሙታን ማለት ነው ታጅመራችን የሱስ ክርስቶስ በዛ አይነት ሂደት እንቀጥላለን ማለት ነው። እነዚህ አራት ነጥቦች ሁልጊዜ በደባቸው የተሰሎንቄን ስታስቡ ሁልጊዜ እነዚህን አራት ነጥቦች ማወቅ መረዳት፣ መጽሐፉን በደንብ ለመረዳት መጽሐፉን በደንብ ለማወቅ ይረዳቸዋልና ገንዘብ እንድታደርጉ በክርስቶስ ኢየሱስ ፍቅር ጠይቃቸዋለሁ። እሺ ወደ ትምህርታችን እንሂድ። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም እያልኳችሁ እግዚአብሔር አምላክ በወደደና በፈቀደልን መጠን መንፈስ ቅዱስን አጋዥ አድርገን የጀመርነውን የሐዋርያው የቅዱስ ጳውሎስ መልዕክት የሆነው መጀመሪያ ይቱ የሐዋርያው የጳውሎስ መልዕክት ወደ ተሰሎንቄ ሰዎች ምዕራፍ አራት እንቀጥላለን ማለት ነው። እግዚአብሔር አምላክ እየረዳን እሱ እስከፈቀደልን ድረስ እንማራለን። እንግዲህ ቁጥር ስድስት ላይ ነው በባለፈው ያቆምነው፣ ቁጥር ስድስት ላይ ነው በባለፈው ያቆምነው። እንግዲህ ከቁጥር ስድስት ጀምሮ ያለውን እናያለን ማለት ነው። አስቀድሜ የምናገረው ልክ ምር እባካችሁን፣ ላይክ ኮመንት ላይ ሼር ከማድረግ ከማድረግ ውጪ ሌላ ነገር አትነጋገሩ። ሌላ የሚረብሽ ነገር ከትምህርቱ እንድትርቁ የሚያደርግ ነገር አትነጋገሩ። ትምህርቱ ላይ ብቻ የሚበልጠው የእግዚአብሔር ቃል ነው። ቃሉን ብቻ እንድታደምጡ አደራችሁን በክርስቶስ ፍቅር ለምናችሁ አለው። ሌላውን ነገር ትታችሁ የእግዚአብሔርን ቃል ብቻ እንድታደምጡ አደራ ማለት እንወዳለሁ። ቀጥታ ወደ ትምህርታችን እንሄዳለን። እሺ መንጀምር ምልክት ስጡኝ፣ ተዘጋጁ ይገለጽልን መልካም መጀመሪያዊቱ የሐዋርያዊ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ አራት ቁጥር ስድስት ላይ ነው ያቆም ነው ቁጥር ስድስት ቁጥር ስድስት ላይ ነው ያቆም ነው አይደል አዎ ቁጥር ስድስት ጀምሮ ያለውን ክፍል እንመለከታለን እሺ የራሱ አይተናል። ይህን ክፍል ተምረናል በደንብ አድርገን። ስለዚህ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ አስቀድመን ከሚለው ነው ያቆም ነው አስታውሳለሁ። አስቀድመን ደግሞ እንዳልናችሁና አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና፣ ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። ይሄ ወንድሙን አያታል። አሁን ሐዋርያ ቅዱስ ጳውሎስ ምን እያለ ነው? በተሰሎንቄ በተሰሎንቄ የሰማው የዝሙት በሽታ አለ፣ የዝሙት ኃጢአት አለ። እርስ ወደ ቤሪያ ከሄደ በኋላ ከቤሪያም ወጥቶ ከቤሪያም ከወጣ በኋላ በተሰሎንቄ ጢሞቴዎስን ቢልከው ላከው። ጢሞቴዎስን የላከው ለምንድን ነው? ሄዶ በተሰሎንቄ ያሉ ክርስቲያን ምን እሱ ቤተክርስቲያን ተክሏል። ሄዶ ምን ደረጃ ላይ ነ ናቸው የሚለውን ያውቅ ዘንድ ላከው። ማንን ላከው? ጢሞቴዎስን ላከው። ወዴት? ወደ ተሰሎንቄ። አሁን ጢሞቴዎስ ተሰሎንቄ አይቶ መክሮ አስተምሮ ሲም ተመልሶ መጥቶ ለቅዱስ ጳውሎስ ምን እንደሚለው ስሙ ምዕራፍ ሶስት ቁጥር አንድ ላይ ስለዚህ ወደፊት እንድታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ፣ ለእምነታችሁም እንዲያጸናችሁ፣ እንዲመክራችሁ ወንድማችንን የእግዚአብሔርን ማገልገል ከእኛም ጋር አብሮ በክርስቶ ወንጌል የሚሰራውን ጢሞቴዎስን ላክ ነው አለው። ጢሞቴዎስን ወዴት ላከው? ሐዋርያ ቅዱስ ጳውሎስ ወደ ተሰሎንቄ። አሁን ጢሞቴዎስ ሄዶ ተሰሎንቄ ገብቶ አስተምሮ መክሮ አጽንቶ ተነሰ ወደ ሐዋርያ ቅዱስ ጳውሎስ ከተመለሰ በኋላ ጢሞቴዎስ ምን እንዳለው ስሙ። ቁጥር ስድስት ላይ ይኸው፣ አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታይም ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን ገረንጊቱ ሆይ፣ እዚህ ወንድሞች ሆይ፣ በእምነታችሁ በኩል በችግራችን በመከራችን ሁሉ ስለ እናንተ ተጽናናን፣ አለ ሐዋርያው። አሁን ጢሞቴዎስ ሄሶ ጢሞቴዎስ አሁን ጳውሎስን ልጆች ካቸው ልጆች ፈተና ቢጸናባቸው፣ ክፉ አይሁዳውያን እጅ ቢጭኑባቸው፣ ሮማቸው ሰማዕትነት እየተቀበሉ ጸንተው እየኖሩ ነው። እየታረዱ እኮ ነው። ኦኬ፣ ደማቸው እየፈሰሰ ነው እየተገደሉ ክርስቶስ ኢየሱስ ማመናቸው አልተውነታቸውን አልጣሉም ብሎ የምስራች አለው። አሁን ሐዋርያው ቅዱስ ጳውሎስ ይሄንን ሲሰማ ደስ አለው። ደስ አለው፣ ምክንያቱም ፍሬ እያፈሩ ነውና። አሁን ጢሞቴዎስ መጥቶ ከነገረው በኋላ ነው የተሰሎንቄ መጽሐፍ የተጻፉ። ስለዚህ ሲያመሰግናቸው ታያላችሁ፣ ደስ ስላለው የምስራች ብሎ ስለነገረው ምዕራፍ አንድ ላይ ገና ሲጀምር ምን አለ ልክ ሲጽፍላቸው መልእክቱ በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁ ስራ የፍቅራችሁም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያስብን ሁልጊዜ እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። ተመልከቱ እና እግዚአብሔርን ምን እንላለን እናመሰግናለን ስለማን ስለተሰሎቄ በእምነት ስለ ጸኑ እና እግዚአብሔርን ሲያመሰግን ታያላችሁ ቁጥር ስድስት ላይ ስትመጡ ደግሞ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛንና ጌታን የምትመስሉ ሆናችሁ ስለዚህ በመቄዶንያ በአካያ ያሉት ምዕመናን ሁሉ ምሳሌ ሆናችኋል እያለ ምስጋናውን ያቀርባል ይህንን በአውዱ ላይ ምዕራፍ አንድን ባጠናንበት አውድ ላይ በስፋት ነው ያየ ነው በስፋት እንደተማር ነው ድካሜቱን እንደማታርጉ አውቃለሁ። ሪኮርድ አለ፣ ግቡና በደንብ አድርገን ነው እያንዳንዱን ቨርስ ባይ ቨርስ ያየ ነው ተመልከቱ። እሺ አሁን ግን ደግሞ ሌላ ነገር ደግሞ አለ። መልካም አድርገዋል፣ ሊመሰገኑ ይገባል። ሐዋርያ ጳውሎስ ሐዋርያ ቅዱስ ጳውሎስ ያመሰግናቸዋል። የጎደለባቸው ግን ሌላ አንድ ነገር ነበር፣ ጉድለት ነበረባቸው። ይሄንን ደግሞ ይነግራቸዋል። እዛው ምዕራፍ ሶስት ከአውዱ ሳንወጣ እዛው ምዕራፍ ሶስት ላይ ቁጥር ዘጠኝ እና አስር ላይ ተመልከቱ። አሁን ጢሞቴዎስ መጥቶ ከነገረው በኋላ ነው የሚው ቁጥር ዘጠኝና አስር ላይ ምንን የሚል ተመልከቱ። ፊታችሁን እምነት የጎደለውን ልንሞላበት ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል አሁን ተመልከቱ ምን አላቸው የጎደለ የጎደለ ጢሞቴዎስ ነግሮታል መልካም ፍሬ አፍርተዋል በእምነት ጸንተዋል ሰማዕትነት የተቀበሉ ነው አልካ ግን ደግሞ አለ የጎደለው ነገር አለ የጎደላቸው ነገር አለ ያ የጎደላቸው ነገር ሁለት ነገር ጎድሏቸዋል አንደኛ ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ገብቶ ስለ ትንሣኤ ሙታን ያስተማራቸው